አርእስተ ዜና። የሳውዲ አረቢያ መንግስት ያስቀመጠው ቀነ ገደብ ከመጠናቀቁ አስቀድመው ዜጎች ወደ ሀገራቸው እንዲመለሱ በሚደረገው ግንዛቤ ማስጨበጫ ስራ የኪነ ጥበብ ባለሙያዎች እንዲሳተፉ ጥሪ ቀረበ። ተናስልኝ ሰባት ሰዓት ሆኗል። ይህ የኢትዮጵያ ብሮድካስቲንግ ኮርፖሬሽን የብዛነትና ና የዳሴ ድምጽ ነው። ከሰዓቱ ዜናዎች ጋር አንተነህ ደግፌ ነኝ። ጠቅላይ ሚኒስትር ኃይለማርያም ደሳለኝ አፍሪካን በመወከል በቡድን ሰባት አባል ሀገራት ጉባኤ ላይ ለመካፈል ወደ ጣሊያን አመሩ። በኢንዱስትሪ የበለጸጉ ሀገራት የመሰረቱት የቡድን ሰባት አባል ሀገራት አሜሪካን፣ ጀርመን፣ እንግሊዝ፣ ካናዳ፣ ፈረንሳይ፣ ጃፓንና ጣሊያንን ያካተተ ነው። በጣሊያኗ የሲሲሊ ደሴት ታሮሚና ከተማ የሚካሄደው የዘንድሮ ጉባኤ በአፍሪካና በቡድን ሰባት አባል ሀገራት መካከል ያለውን ግንኙነት ይበልጥ በሚጠናከርበት ዙሪያ ትኩረቱን አድርጎ ይመክራል። የዓለምን ስልሳ በመቶ የኢኮኖሚ ድርሻ የያዙት ሰባቱ በኢንዱስትሪ የበለጸጉ ሀገራት በዘላቂ ልማት፣ ሽብርተኝነትን በመከላከል ጭምር ላይም ትኩረቱን አድርጎ ይመክራል። በጉባኤው ላይ ጠቅላይ ሚኒስትር ኃይለማርያም ደሳለኝን ጨምሮ የኬንያ ናይጄሪያና ቱኒዚያ መሪዎችም አፍሪካን ወክለው እንደሚካፈሉ ሪፖርተራችን አያለ አበባው ዘግቧል። አሁን 26ኛ ዓመት የግንቦት 20 በዓልን ወደ አተኩሩ ዜናዎችን እናልፋለን። የግንቦት 20 በዓል የአዲሲቷ ኢትዮጵያ ግንባታ መሰረት መሆኑን በኩዌት የኢትዮጵያ ባለ ሙሉ ስልጣን አምባሳደር አብዱላ አዚዝ ሐመድ ገለጹ። የግንቦት 20 በዓል በኩዌት ተከብሯል። ዳር እስከ ዳር መብርሃቱ ተጨማሪ አለው ግንቦት ሀያ ለዘመናት የማንነት መብታቸው ተነፍገው ሲጨቆን ለነበሩ ኢትዮጵያ ብሔር ብሔረሰቦችና ሕዝቦች የነጻነት ጎህ የቀደደ ቀን ከመሆኑም ባሻገር ለኢትዮጵያ የሕዳሴ ጉዞ መሰረት የጣለ መሆኑን በኩዌት የኢፌድሪ ባለሙሉ ስልጣን አምባሳደር አብዱል አዚዝ አህመድ ገልጸዋል። አዲስቷ ኢትዮጵያ የተመሰረተችበት እንደሆነ ነው የማስታውሰው። አዲስቷ ኢትዮጵያ ማለት ለሁላችንም ለብሄር ብሔረሰቦች አዲስ አገር የተመሰረተበት ጊዜ ነው። ያ በመሆኑም በልማት ረገድ በከፍተኛ ደረጃ በሚገርም ለእኛም በሚገርም አይነት ሁኔታ ወደፊት እየገሰገስን ነው። በኩዌት የሚኖሩ ኢትዮጵያውያንና ትውልደ ኢትዮጵያውያን ሃያ ስድስተኛው ግንቦት ሃያ በዓል ተሰባስቦ በሚያከብሩበት ዶክተር ቴድሮስ አድሃኖም ለዓለም የጤና ድርጅት ዋና ዳይሬክተርነት የተመረጡበት ሰዓት በመሆን ደግሞ በዓሉ ድርብና ልዩ ደስታ እንደፈጠረላቸው ይናገራሉ። አገራችን ወደ ወሳኝ ምዕራፍ የተሸጋገረችበት ፌዴራሊዝም ስርዓት ውስጥ እንድትገባ ወሳኝ ቀን ነው። ማይልስቶን ነው። በጣም ትልቅ በዓል ነው ለኔ። ድምጽ የተከታተልኩ ነበረ ዶክተር ቴዎድሮስ አድሃኖም ማሸነፋቸውን ዝግጅቱ ከተጀመረ ከ7 ከ10 ደቂቃ በኋላ የሰማ ነው እና ከዛ ጋር ሲገናኝ አሁን እኛን ዓለም አቀፍ የሚወክለን አንድ ሰው ማግኘት ማለት ለእኛ ከግንቦት ሃያው ጋር ሁለተኛ ድር ነው የሆነው በዓሉ የሃያ ስድስተኛው ግንቦት በዓል ብቻ ሳይሆን ዶክተር ቴዎድሮስ የምንወደው ወንድማችን ድል ስላደረገ ትልቅ ትልቅ ትልቅ ደስታ ነው የጨመረልን። የኢትዮጵያና ና የኩዌት ህዝቦች ትስስር ረጅም ጊዜ ያስቆጠረ ቢሆንም ኤምባሲ ተከፍቶ መደበኛ ዲፕሎማሲያዊ ግንኙነት የተጀመረው ግን እንደ አውሮፓውያን አቆጣጠር በ1997 ዓ.ም ነው። የሁለቱም ሀገራት ግንኙነት ከጊዜ ወደ ጊዜ የተጠናከረ በመምጣቱ በተለይ በንግዱ ዘርፍ ኢትዮጵያ በኩዌት ባለሀብቶች ተመራጭ የሆነች መምጣቷ በቅባት እህል ንግድ የተሰማሩ ባለሀብት ሄድማርቸን ይናገራሉ።

በቀጣይ ከኢትዮጵያ የማመጣው የቅባት እህል ምርትን ለማጠናከር አስቤያለው። ለዚህም ኢትዮጵያን ተመራጭ አድርጌ ያለው በበዓሉ የተገኙ ኢትዮጵያዊነቱ እንደ ኢትዮጵያውያን በዓሉ በብሔር ብሔረሰቦችና ህዝቦች መካከል መተማመን ለመገንባትና የሀገሪቱን ህዳሴ ጉዞ ለማስቀጠል ቃላችን የምናድስበት ቀን ነው። ቃላችን እውን ለማድረግ ደግሞ በሀገር ሰርቶ መለወጥ እንጂ ስደት ተመራጭ መፍትሄ አይደለም ይላሉ። ይሄ የብስለት ጉዳይ ነው። እዛው ሀገር ላይ ሆኖ በሀገሪቱ ስታንዳርድ ባለው አቅም መኖር ይቻላል። አይ ደግሞ የተሻለ ነገር አዲስ ነገር አይቼ ከዚህ ተምሮ ለመግባት እንጂ እዚህ ጋር ያለውን ፈተና እንደ ቀላል አይቶ መምጣትም ማለት ጥንቃቄ ይፈልጋል። አገራችሁ እየተነሳች ናት። ባካችሁ ልጆቼ፣ ስደት ይቅርብን። አገራችሁ ኖሩልኝ፣ ስደት ይበቃናል በቃ። በበዓሉም የኩዌት ባለስልጣናት፣ ዲፕሎማቶች የኩዌት ባለሀብቶች የኢትዮጵያ ኮሚኒቲ አባላት ተገኝተው በዓሉን አድምቆታል። ለኢትዮጵያ ብሮድካስቲንግ ኮርፖሬሽን ለተጠናቀረው ዘገባ ዳር እስከ ዳር መብራቱ ነኝ። ኩዌት ባለፉት 26 ዓመታት በጤና ትምህርት፣ መንገድና ሌሎች ዘርፎች በተሰሩ ስራዎች በማህበራዊ ህይወታቸው ለውጥ ለማየት እያስቻላቸው መሆኑን ኢቢሲ ያነጋገራቸው የሰሜን ምዕራብ ትግራይ ነዋሪዎች ገለጹ። አማኔል ገብረ መድህን ተጨማሪያል ነው ለማግኘት ለማረጋገጥ የተለያዩ ጥረቶችን እያደረገ ይገኛል። ባለፉት ሁለት አስርተ ዓመታትም ለአርሶ አደሩ ማህበራዊ ህይወት መለወጥ ለጤና ትምህርት፣ መንገድና ሌሎች ዘርፎች ከፍተኛ ትኩረት ሰጥቶ ሲተጋ ቆይተዋል። የኢትዮጵያ ብሮድካስቲንግ ኮርፖሬሽን ወደ ትግራይ ክልል ተንቀሳቅሰው ይህንን ተመልክተዋል። አርሶ አደሮቹ ባለፉት ዓመታት በጤናው ዘርፍ በተሰሩ ስራዎች እናት በወሊድ ምክንያት ህይወት የምታጣበት ሁኔታ እንዳበቃ ይናገራሉ። ወይዘሮ ተበርህ ወልድ አረጋይና ወይዘሮ ማሾ ንጉሰ በሰሜን ምዕራብ ትግራይ የሽመልባና ደደቢት አካባቢ ነዋሪዎች ናቸው። በኢሎሚ ብዛዕባ ጓል ንስተይቲ ብዙሕ ዝጥፋኣትን ጉዳኣትን ነርዎን ቅድሚ ሕጂ ሴቶች ከዚህ በፊት ለብዙ ጉዳት ይጋለጡ ነበር። አሁን ግን መንገዱም በራችን ላይ ነው። ገና ህመም ሲጀምርን አምቡላንስ የምናገኝበት ሁኔታ ተፈጥሯል። በዚህም ደስተኛ ነን። ጽቡቅ ገርና ለምኝ ተሓሚም ካ እውን ኣምቡላንስ ገርካ ና ሕክምና ጥዕና ጣብያ ኒሄ ሎም ፅቡቅ እዩ። መንግስት ጥሩ ነገር አድርጎልናል። አሁን ብትታመም በቅርበት ጤና ጣቢያ ማግኘት ይቻላል። እኔ አሁን በቅርብ ነው ልጄን የተገላገልኩት፣ እናም ምንም ችግር አላጋጠመኝም። በቀላሉ አምቡላንስ መቶልኝ ወደ ሽሬ ሆስፒታል ሄጅ ታክም ያለው ባለፉት ሁለት አስርት ዓመታት ሁሉም የአርሶ አደር ልጅ ካለምንም ልዩነት እኩል የትምህርት እድል የሚያገኝበት ሁኔታ ተፈጥሯል ያሉት ደግሞ አርሶ አደር ጣዕመ ገብረ ስላሴ ናቸው። ትምህርት እውን ወደ ሀብታም ከዚህ በፊት የመማር እድል የሚያገኘው የሀብታም ልጅ ብቻ ነበር። አሁን ግን በቀበሌ ደረጃ ሳይቀር ልጆቻችንን ማስተማር ችለናል። ልጆቻችን ምሳቸውን በልተው ወደ ትምህርት ገበታቸው የሚመለሱበት ሁኔታም ተፈጥሯል። በአካባቢያቸው በተሰራው መንገድ ምርታቸውን በቀላሉ ወደ ገበያ ለማቅረብ መቻላቸው እንዲሁም በግብርናው መስክ በሚደረግላቸው ገዛ በማህበራዊ ህይወታቸው ከጊዜ ወደ ጊዜ ለውጥ እያሳዩ መሆናቸውም ተናግረዋል። አርሶ አደሮቹ ሎሚ ዳቃ ቀደም ሸራሮ እንዳካድካ ክንደይ ለይትን ቀትር ሰሙን ሙላ ቁጥቅመጥ ነርካ ድሮ ሽራሮ እየተሄደ አንድ ሳምንት ይቆይ ነበር። አሁን ግን ሁሉም ተስተካክሏል። እዚሁ መገበያየት እንችላለን። አብይ ጽግም ነርና ቀደም ኣብዚሁ በእርግፅዕና ምሽራሮ ከድካ ውዒልካ ድሮ ትልቅ ችግር ነበር። ከዚህ ወደ ሽራሮ በአህያ ጭነን ነበር የምንሄደው። አሁን ግን ምርታችንን በቀላሉ ወደ ገበያ ማቅረብ ችለናል ነው ብደንብ ና ተለውጠናል። ህይወታችን እየተለወጠ ነው። በትምህርትም ሆነ በልማት ተጠቃሚ ሆነናል፣ ደስተኞች ነን። ይህ ውጤት በመስዋዕትነት የተገኘ ነው። አርሶ አደሮቹ እንደ ወትሮ ሁሉ ከመንግስት ጎን በመቆም በልማት ዘርፍ ለሚደረገው ርብርብ የድርሻችንን እንወጣለንም ብለዋል። ለኢትዮጵያ ብሮድካስቲንግ ኮርፖሬሽን አሟኔል ገብረመድህን ደደቤት። ባለፉት 26 ዓመታት በአካባቢዎች የተገነቡ ጤና ተቋማት ቀደም ሲል በሕክምና ተቋማት እጦት ሲደርስባቸው የነበረውን እንግልት እንደቀነሰላቸው ኢቢሲ ያነጋገራቸው የባሌ ዞን ነዋሪዎች ተናግረዋል። በዞኑ ከ1983 ዓ ም በፊት የነበሩ አምስት ጤና ተቋማት ቁጥር አሁን ላይ 89 መድረሱን የዞኑ ጤና መምሪያ አስታውቋል። እዮም ሞገስ ተጨማሪ አለው። ወይዘሮ ዘይቱና ሼማን ከባሌ ጎባ በ25 ኪሎ ሜትር ርቀት ላይ በምትገኘው ወቾ ሚሸርጌ በምትባል አካባቢ ነዋሪ ናቸው። በአካባቢያቸው የጤና ተቋማት ባልነበረበት ጊዜ ይገጥማቸው የነበረውን ችግር ይናገራሉ። ያኔ ለህክምና ረጅም ርቀት እንሄድ ነበር። ከቤት ለህክምና ወጥቶ መንገድ ላይ የሚሞተው ቁጥር በርካታ ነው። አሁን ግን በደቂቃዎች ውስጥ ከቤታችን ተነስተን ጤና ተቋማት መሄድ ችለናል። አሁን ላይ በአካባቢያቸው የጤና ተቋማት በመገንባቱ እንግልታቸው እንዳስቀረላቸው ወይዘሮ ዘይቱናም ሆነ ሌሎች የባሌ ዞን ነዋሪዎች ይገልጻሉ። አሁን በቀላሉ ወደ ጤና ጣቢያ መድረስ ችለናል። ለወላድና አቅመ ደካማ ለሆኑ ህመምተኞች ለሊትም ሆነ ቀን የሚሰራ አምቡላንስ አለን። ቀድሞ የነበረው እንግልት ሁሉ ቀንሶልናል። በጤና ኬላዎች በጣም ተጠቃሚ ሆነናል። አሁን በተለይ አምቡላንሶች ተዘጋጅተውልን በሆስፒታል መገልገል ከጀመርን ወዲህ ደግሞ የተሟላ የህክምና አገልግሎት ማግኘት ችለናል። አሁን ላይ ሁሉም የተሻለ አገልግሎት እያገኘ ይመስለኛል። በጤና ተቋማቱ ላይ የህክምና ባለሙያዎች እጥረት እንዳለ ግን ነዋሪዎች አንስተዋል። እዚህ ጉድለት አለ። እዚህ ቤቱ ሰራው ዶክተር የለው። ትልቆች ዶክተሮች የለም። እሱ አልሞላም። ዶክተር ጤና ጣቢያ ላይ መመደብ አልተጀመረም። ሄልዝ ኦፊሰር እና ጤና መኮንንና ዲግሪ ነርሶች ናቸው የሚመደቡት። ዶክተር እንግዲህ በአዲሱ ስትራቴጂያችን ብዙ ሐኪሞች አሁን እየሰለጠኑ ነው በኋላ ወደ ታች የሚመደቡ ይሆናል። የባሌ ዞን ጤና መምሪያ ባለፉት ሀያ ስድስት ዓመታት በዞኑ የጤና ተቋማትን ለማስፋፋት በተሰሩ ስራዎች ውጤት መመዝገቡን ገልጿል። ከ ሰማኒያ ሶስት በፊት የነበሩ አምስት ጤና ጣቢያዎች ብቻ ነበሩ በእኛ ዞን። አሁን ሰማኒያ ዘጠኝ ጤና ጣቢያዎች ናቸው እንደ ባሌ የተሰሩት። በተለይም አርቢቶ አደር አካባቢ ከ ሀያ አምስት ሺህ ህዝብ ባነሰበት ቦታም ላይ ተሰርቷል። የጤና ጣቢያ ሽፋን ወደ 98 ፐርሰንት ላይ ደርሷል። የጤና ኬላ ሽፋንም በተመለከተ ወደ 96 ፐርሰንት ላይ ደርሷል። በባሌ ውስጥ አንድ ሆስፒታል ብቻ ነበር። በአሁኑ ጊዜ ወደ ስድስት ደርሷል። በግንባታ ላይም አንድ ሆስፒታል እየተሰራ ነው። የጤና ተቋማቱን ለመገንባትና ለማስፋፋት በሚደረገው ጥረት ከነዋሪዎች የሚደረገው ድጋፍ ትርጉም ያለው ለውጥ እንዳስመዘገበ መምሪያው ገልጸዋል። ለኢቢሲ እዮ ሞገስ ሮቢ ከግንቦታ ውጭ ወዳሉ ዜናዎች ስናልፍ የሳውዲ አረቢያ መንግስት ያስቀመጠው ቀነ ገደቡ ከመጠናቀቁ በፊት አስቀድሞ ዜጎች ወደ ሀገራቸው እንዲመለሱ በሚደረገው የግንዛቤ ማስጨበጥ ስራ የኪነ ጥበብ ባለሙያዎች እንዲሳተፉ ጥሪ ቀረበ። ተመላሾች ወደ ሀገራቸው ሲገቡ እንዲቋቋሙ የሚደረገውን ጥረት በሙያቸው እንደሚደግፉ የኪነ ጥበብ ባለሙያዎች ገልጸዋል። አለማየሁ ታደለ ተጨማሪ አለው። የሳዑዲ አረቢያ መንግስት በሀገሪቱ የመኖሪያና የስራ ፈቃድ የሌላቸው የሌሎች ሀገራት ዜጎች ከመጋቢት ሀያ ቀን ጀምሮ በዘጠና ቀናት ውስጥ እንዲወጡ መመሪያ መውጣቱ ይታወሳል። መመሪያው በሀገሪቱ ያለ ህጋዊ ፈቃድ የሚኖሩ ኢትዮጵያውያንንም ይመለከታል። አዋጁ ከታወጀ ከሀምሳ ቀናት በላይ ቢያስቆጥርም በሀገሪቱ ከሚኖሩ ከመቶ ሺዎች ኢትዮጵያውያን መካከል እስካሁን የጉዞ ሰነድ የወሰዱት ሰላሳ ሺህ ሲሆኑ ወደ ሀገራቸው የተመለሱት ደግሞ አራት ሺህ ብቻ መሆናቸውን የውጭ ጉዳይ ሚኒስቴር አስታውቋል። ሚኒስቴር መስሪያ ቤቱ የሳውዲ አረቢያ መንግስት የውጭ ሀገር ዜጎች ከሀገሩ እንዲወጡ ያስቀመጠው ቀነ ገደብ አብቅቶ እርምጃ መውሰድ ከጀመረ በዜጎች ላይ ሊደርስ የሚችለው እንግልትን ለመከላከል አስቀድሞ እየተሰራ ባለው የግንዛቤ ማስጨበጫ ስራ የኪነ ጥበብ ባለሙያዎች እንዲሳተፉ ጥሪ አቅርበዋል። ተጨማሪ ቅስቀሳ ማድረግ መቻል አለብን። ይሄ መንግስት ብቻው የሚያደርገው ነገር አይደለም። የሃይማኖት መሪዎች ጥሪ እያቀረቡ እንደነበረ ይታወቃል። እዚህ ያሉ የዲያስፖራ አመራር ጥሪ እያቀረቡ እንደነበረ ይታወቃል። አሁን ደግሞ አርቲስቶች እንዲገቡበት በዚሁ ዜጎቻችን እንዲመለሱ ለማነሳሳት ምን እናግዝ፣ ሁኔታው ምንድን ነው ያለው የሚለው መረጃ ለማግኘት መጥተው በዛ ላይ የተመካከልንበት ሁኔታ ነው ያለው። የኪነ ጥበብ ባለሙያዎቹ ተመላሾቹ ወደ ሀገራቸው ተመልሰው እንዲቋቋሙ የሚደረገውን ጥረት በሙያቸው እንደሚደግፉ ገልጸዋል። እንደዚህ አይነት ትንሽ ጠንካራ የሆነ አዋጅ በሳውዲ አረቢያ መንግስት ወጥቷል። ስለዚህ ዜጎቻችን የአዋጁን ትልቅነት ቀጥሎ የሚመጣውን አስቸጋሪነት በመገንዘብ ይሄ ሀገራቸው ነው፣ ይሄ እናት ምድራቸው ናት ኢትዮጵያ ማለት። ስለዚህ እዚህ እንዲመጡና እንደ ማንኛውም ኢትዮጵያዊ ሁሉም ዜጋ እንደሚሆኑ ሁሉ እንዲሆኑ ጥሪ ማድረግ ነው። ጥሪው ላይ መሳተፍ ነው። እንዲመለሱ ነው እኛ ጥረት የምናደርገው። እዚህም ሆነ ቅስቀሳ እናደርጋለን፣ ከቻለን በቦታው ተገኝተን እንጮኋለን። የመኖር ያለ መኖር ጥያቄ ነው። ስለዚህ ለምን ሀገር እንደሌላቸው ወገን እንደሌላቸው፣ ዋሻ ውስጥ እስር ቤት ውስጥ ማንም ሰው ዞር ብሎ ማያቸው ኑሮ ይገፋሉ። ወደፊት ይሄ አዋጅ ካለቀ ገደቡ ካለቀ ያ ነው የሚከሰተው። ስለዚህ የበኩላችንን ለማለት እባካችሁን ወንድሞቻችን ኑልን። ያንን ለመጮህ እንግዲህ ሁላችንም እዚህ ተዘጋጅተናል ማለት ነው። ከሳውዲ አረቢያ ለሚመለሱ ዜጎች ከአቀባበል ጀምሮ የትውልድ ቀያቸው እስኪደርሱ ድረስ አስፈላጊው ድጋፍ ከመንግስት እንደሚደረግም ተገልጿል። እንግዲህ መንግስት በተቻለ መጠን አቀባበል ለማድረግ የአቀባበልና የአሸኛኘት ኮሚቴ ተቋቁመዋል። በክልሎችም በምክትል ፕሬዚደንቶች ደረጃ የሚመሩ ኮሚቴዎች ተቋቁመዋል። ስለ ዜጎቻችን እስከ ቀያቸው እስከሄዱ ድረስ አቅም የፈቀደ ድጋፍ ለማድረግ ጥረት የዘረገበት ያለው ሁኔታ ነው ያለው። ይህ በእንዲህ እንዳለ የኢትዮጵያ ዲያስፖራ ማህበር በሳውዲ የሚኖሩ ኢትዮጵያውያን በተቀመጠው የጊዜ ገደብ ወደ ሀገራቸው እንዲመለሱ ጥሪውን አስተላልፏል። ማህበሩ በሰጠው መግለጫ ለተመላሾቹ አስፈላጊውን ድጋፍ ለማድረግ መዘጋጀቱንም ገልጿል። ታላቁ የኢትዮጵያ ሕዳሴ ግድብ ግንባታ እስከሚጠናቀቅ ድረስ የሚያደርጉትን ድጋፍ አጠናክረው እንደሚቀጥሉ የከፋ ዞን ነዋሪዎች ገለጹ። በደቡብ ክልል በተለያዩ ዞኖች እየተዘዋወረ የሚገኘው የታላቁ የኢትዮጵያ ህዳሴ ግድብ ዋንጫ ከጋሞ ጎፋ ዞን ወደ ከፋ ዞን ሲደርስ ደማቅ አቀባበል ተደርጎለታል። የከፋ ዞን ዋና አስተዳዳሪ አቶ አስራት መኩሪያ ዋንጫው ያለበትን ተልዕኮ ማሳካት እንዲቻል ሁሉም የዞኑ ነዋሪ ድጋፉን አጠናክሮ እንዲቀጥል ጠይቀዋል። በዞኑ በዴቻ ወረዳ የመጀመሪያ ገቢ ማሰባሰቢያ ላይ ለታላቁ የኢትዮጵያ ህዳሴ ግድብ ዋንጫ ከ6 ሚሊዮን ብር በላይ መሰብሰብ መቻሉን የወረዳውን አስተዳዳሪ አቶ ተዘራ ታምሩ ተናግረዋል። በዞኑ የግንቢና ዴቻ ወረዳ ነዋሪዎችም በቦንድ ግዥና በተለያዩ መንገዶች ድጋፋቸውን እንደሚያጠናክሩ ነው የገለጹት። ለታላቁ የኢትዮጵያ ህዳሴ ግድብ ዋንጫ በከፋ ዞን ቆይታ 58 ሚሊዮን ብር ገቢ በቦንድና በስጦታ ለማሰባሰብ የታቀደ ሲሆን እስካሁንም ከ8500 በላይ ሊሰበሰብ መቻሉን ከዞኑ የሕዳሴ ግድብ ግንባታ ማስተባበሪያ ጽሕፈት ቤት የተገኘ መረጃ ያመለክታል። ዘገባው የደቡብ ሬዲዮና ቴሌቪዥን ድርጅት ነው። በተራዘመ ምጥ ምክንያት የሚከሰተውን የፊስቱላ ችግር ለመቅረፍ በ2012 ኢትዮጵያ የያዘችውን እቅድ ለማሳካት ሁሉም ርብርብ እንዲያደርግ የጤና ጥበቃ ሚኒስቴር አሳሰበ። አራተኛው የዓለም የፊስቱላ ቀን ተስፋ ፈውስና ክብር ለሁሉም የፊስቱላ ተጠቂዎች በሚል መርህ በሃምሊን ሆስፒታል ተከብሯል። ነጻነት ወርቆ ያዘጋጀችውን ሀብታሙ ድረስ ያቀርበዋል።

ተሰቃይች ሶስት ወር ሙሉ ቤተሰብ እንዳያየኝ ቤት ቁጭ ብዬ ማለት ነው። በወቅቱ ሙሉ ወደ ሀምሊን ሆስፒታል በማቅናት ባገኘችው ነጻ ሕክምና ጤናዋ ወደ ነበረበት ተመልሶ ህይወቷን መቀየሩን ትናገራለች። ስለ በሽታውማ እኔ ሳያስብ እኔ ብቻ ነኝ የመሰለኝ እንጂ ሌላ በሽታ እንደዚህ ሌላ ሰው ይኖራል ብዬ አልጠበቁም ነበር። ብዙ ሰው እንዳለሰ ተረጋገው ምናልሁና እንዲያውም ከቴም ድኝ እንደዚህ ሆናለሁ ብዬ የመኖር ሀሳብ አላስብም ነበር። አክመው ከዳነው በኋላ ሄዱ። ዛሬ ደግሞ ው እንግዲህ የተመሰገነ በሁለት አመቴ አርግሴል ወልድ መጣ ልክ እንደ ሙሉ ሁሉ በኢትዮጵያ 39ሺ የሚደርሱ ሴቶች ለፌስቶላ ተጋልጠዋል። በየአመቱ ደግሞ እስከ 3750 አዳዲስ የፌስቶላ ተጠቂዎች እንደሚኖሩም ነው የጤና ጥበቃ ሚኒስቴር ያወጣው መረጃ የሚያሳየው። ለዚህም እንደ ምክንያትነት 70 በመቶ የሚሆኑ እናቶች በቤት ውስጥ መውለዳቸውና 83 በመቶ የሚሆኑት ደግሞ የድህረ ወሊድ ክትትል አለማድረጋቸው ይጠቀሳል። የጤና ጥበቃ ሚኒስቴርም ችግሩን ለመቋቋም እና የህብረተሰቡን አመለካከት ለመቀየር እየሰራ መሆኑን ገልጿል። የፌዴራል ጤና ጥበቃ ሚኒስቴርም እንደ አውሮፓውያን አቆጣጠር በ2020 ፊስቱላን ከኢትዮጵያ ለማጥፋት የድርጊት መርሃ ግብር አዘጋጅተዋል። የዚህ ዕቅድ ዋና ዓላማ በጤና ኤክስቴንሽን ባለሙያዎች አማካኝነት አገልግሎቱን የሚሹ ከላይ የተጠቀሰ ከ36 እስከ 39 እናቶችን በመለየት ወደ ህክምና ማዕከላት ማድረስና የመከላከል ስራ የሚኒስቴሩ አጋር ድርጅቶችን በጋራ በመስራት ፌስቱላን መቀነስ እንችላለን ብለዋል። በጋራ ፌስቱላን መቅረፍ እንደምንችል እንተማመናለን። የተባበሩት መንግስታት የስነ ህዝብ ፈንድ ኢትዮጵያ እያደረገችው ያለውን ጥረት በገንዘብና በቴክኒክ ድጋፉን አጠናክሮ ይቀጥላል። እኛ ኢትዮጵያ ፌስቱላን ለመቅረፍ የምታደርገውን ጥረት እንደግፋለን። በድጋፋችንም 13ሺ ለሚሆኑ ሰዎችም ስልጠና ሰጥተናል። አራተኛው የዓለም የፌስቱላ ቀንም ተስፋ ፈውስና ክብር ለሁሉም የፌስቱላ ተጠቂዎች በሚል መርህ በሀምሊን ሆስፒታል ተገብሯል። አንድነት ለዲሞክራሲና ለፍትህ ፓርቲ አንድነት ዶክተር ቴድሮስ አዳህኖም የዓለም ጤና ድርጅት ዳይሬክተር ሆኖ በመመረጣቸው የተሰማውን ደስታ ገለጸ። ፓርቲው እንዳለው የዶክተር ቴድሮስ መመረጥ ለኢትዮጵያም ሆነ ለአፍሪካ ትልቅ ድል ነው። አንድነት ተመራጩ ዳይሬክተር ዶክተር ቴድሮስ አዳህኖም በአለም ጤና ድርጅት በሚሰጡት አመራር ኢትዮጵያ በአለም ዲፕሎማሲ መድረክ ከፍታ ላይ እንደምትደርስ ተስፋ ያደርጋለን ብሏል። የአሸናፊነት ድሉ የኢትዮጵያዊነት በመሆኑ ለዶክተር ቴድሮስና ለመላው የኢትዮጵያ ህዝብ ይህ እንኳን ደስ አላችሁ መልእክቱን አስተላልፈዋል። የፌዴራሉ ከፍተኛ ፍርድ ቤት አራተኛ የወንጀል ችሎት ሽብርተኝነትን በማበረታታት ወንጀል ክስ በተመሰረተበት የቀድሞው የሰማይ ፓርቲ የህዝብ ግንኙነት ኃላፊ ዮናታን ተስፋዬ ላይ የስድስት ዓመት ከስድስት ወር ጽኑ እስራት ቅጣት አስተላለፈ። ጥላውን ካሳ ችሎቱን ተከታትሏል። የፌዴራሉ ከፍተኛ ፍርድ ቤት አራተኛ ወንጀል ችሎት የቅጣት ውሳኔ ያስተላለፈው የቀድሞ የሰማያዊ ፓርቲ ህዝብ ግንኙነት ኃላፊ ዮናታን ተስፋዬ ላይ ነው። የፌዴራል ጠቅላይ አቃቢ ህግ ለችሎቱ ባለፈው አመት ሚያዝያ ወር ላይ ባቀረበው የክስ ማመልከቻ ግለሰብ የሽብር ወንጀልን በማነሳሳት ማሴር፣ ማዘጋጀት በሚል የጸረ ሽብር አዋጁ አንቀጽ አራትን የጠቀስበት በ2008 በፊንፊኔ ዙሪያ ኦሮሚያ ልዩ ዞን የተቀናጀ መሪ ፕላንን ሽፋን በማድረግ ራሱን የኦሮሞ ነጻነት ግንባር እያለ የሚጠራው ኦነግ የተባሉ አሸባሪ ቡድን በክልሉ አንዳንድ ቦታ የቀሰቀሰውን አመፅ በግል ፌስቡኩ ለንባብ በሚያበቃቸው ጽሁፎች አባብሷል የሚለው በክሱ በዝርዝር ቀርቧል። ከህዳር እስከ ታህሳስ 2008 በፌስቡኩ አትነሳሙ የሚሉ የቀስቀሳ ጽሁፎችን ለንባብ በማብቃት የወጣቱን ደህንነት አደጋ ላይ ጥሏል የሚለውንም በክሱ አካቷል። መንገዶች እንዲዘጉ፣ የመንግስት ስራ እንዲስተጓጉል የሚጋብዙ ጽሁፎችንም አስነብበዋል በሚል አቃቢ ጠቅሶበታል። ከዚህ በመነሳት ነው የሽብር ወንጀልን በማነሳሳት ማዘጋጀት ማስሄር የሚለውን የጸረ ሽብር አዋጁ አንቀጽ አራትን የጠቀሰበት የፌዴራሉ ከፍተኛ ፍርድ ቤት አራተኛ ወንጀል ችሎት የአቃቤ ህግ የሰው ምስክርና የሰነድ ማስረጃን ተከታትሎ ተከሳሹ የጸረ ሽብር ወንጀልን ማነሳሳት ሳይሆን ድርጊቱን አበረታቷል በሚል በአንቀጽ ስድስት ይከላከል ሲል የሰጠውን ብይን ተከትሎ ነው ቀደም ሲል የጥፋተኝነት ፍርድ አስተላልፎበት የነበረው። ፍርዱን ተከትሎ ተከሳሹ ዮናታን ተስፋዬ የቤተሰብ አስተዳዳሪ ነኝ፣ በተለያዩ ማህበራዊ ልማቶች ተሳትፍ ያለውና የቀደመ የወንጀል ድርጊት የለብኝም የሚሉ የቅጣት ማቅለያዎችን አቅርቧል። ችሎቱ ምንም እንኳን ተከሳሹ ጠቀሰው የጸረ ሽብር አዋጁ አንቀጽ 6 ከ10 እስከ 20 ዓመት ጽኑ እስራት የሚያስቀጣ ቢሆንም የቅጣት ማቅለያውንና ተያያዥ ጉዳዮችን ከግምት ውስጥ በማስገባት የ6 ዓመት ከ6 ወር ጽኑ እስራት ቅጣት አስተላልፎበታል። ዜናው አበቃ። አንተ ነደግፌ ነኝ። በሰላም ዋሉ።